አንድ ነገር ተፍሽ ዳሎ ብትል እገላሎሽ። ልቀቀኛን ትዝረገምክ ያምሻል ድርዛ አንቺስ ምን ይሆንሽ ነው? እናማ አላውቅም። እባክ ተመስገን ውጣ። ምን ምን አረኩኝ ሻንጣ ይሄ ምንድን ነው? ምኑ ይሄ? ስልክ አንተ ጋር ምን ያደርጋል? አልገባኝም። መኮንን፣ ማስመሰልህን አቁም። ሁሉን ነገር እንደምታውቅ አውቃለሁ። ቆይ ስልኩ እኮ የኔ ነው። ታዲያ ማን ጋር ነበር መሆን የነበረበት? መኮንን፣ ይሄ ስልክ የአንተ አይደለም። ምን የእኔ አይደለም? እሽ ቆይ ታዲያ ስልኩ የማን ነው? ሞኬ፣ ያንተ መስሎህ ነው እንዴ? አዎ፣ እኔ እኮ ፓስወርዱ ስለጠፋብኝ እስከ አስታውስ እስከስታውስ ብዬ ነው ያስቀመጥኩት። ይቅርታሽ ኬ ይሄ አንተ ስልክ አይደለም፣ የተመስገን እኮ ነው። ወይኔ ጉዴ የሰው ስልክ ነው እንዴ? በጣም ይቅርታ አንተ ምንም አላጠፋ። በቃ ውስጥ ልመልስለት። ስልክ ተገኝቷል። የታገኝሽ? መኮንን ጋር ነበር። አዎ ነበር። ግን ፈልጎ አይደለም የሚወሰድ። ቆይ ግን አንቺ እስከ መቼ ነው ውሩ ነሽ የምትሆነው? እኔን የመስደብ መብት የሰጠ ሰው የለም። በነገራችን ላይ ቤቴን ለቀስክት ውጣ፣ እየጠበኩ ነው። ጎዳና ላይ ውጣ፣ የፈለክበት ውጣ፣ አያገባኝም። አፍሽ እንጂ ልብሽ እንደማይጨክንብኝ እኮ በደንብ አውቃለሁ። ትሰማኛለህ? ወሬውን ትተህ ውጣ። ከዚህ ቤትማ በጭራሽ አልወጣም። ከዚህ ወጣሁ ማለት እኮ ለፖሊሶቹ እጄን እንኩ እሳሩን ማለት ነው እንዴ መጨረሻ ሚጠው በሁሉ መፍትሄ መፈለግ አለብን። እማዬ ተመስገን ከዚህ ቤት ከወጣ እኔ ማበሬው ነው የምወጣው። እሱ ለወጣው አንቺ ደግሞ ምን ቤት ነሽ? እማዬ ያልነገርኩሽ ነገር አለ። ተመስገነን አፈቅረዋለሁ። ምን? እዚህ ቤት ከመጣ ጊዜ ጀምሮ ማስበው ስለ እሱ ብቻ ነው። በይ አርፈሽ ተቀመጪ። እኔ እንደሰማሁሽ ማንም እንዳይሰማሽ። ለሰዓትም ለራሱ ለተመስገን ራሱ እነግሬዋለሁ አፈቅራ ለሁ ብለሽ? አዎ እማዬ። ትሰሚኛለሽ? አይንሽን ሳላጠፋው አርፈሽ ተቀመጭ እማዬ። የፈለግሽውን ነገር ማድረግ ትችያለሽ። እኔ ግን ተመስገን አልተውም። ጎሽ። ጉድና ጅራት ወደኋላ ነው ማለት እንግዲህ። እኔ ሜላት ቻው ልትለኝ ብቻ ባይሆን የመጣሁ እባክህ፣ ቻው ሳትለኝ ሂድ። እኔ አንተም መሰናበት አልችልም። ቻው ልልሽ አይደለም የመጣሁት። ሜላት፣ እዚህ ቤት ለመቆየት አንድ መንገድ አለ። ያው አንቺ ከተስማማሽ ማለቴ። ምንድን ነው ምን መሰለሽ መኮንን ምንም ነገር እንዳረሳ ሳያትና እናትሽ እንዲያውቁ ማድረግ ነው። እንዴት ነው እንደሱ ማድረግ የምንችለው? ትንሽ ሊከብድ ይችላል፣ ግን አንቺ ካገሽኝ በጣም ቀላል ነው። እንዴት? ምን መሰለሽ መኮንን እናግተው። ምን? አዎ አግተን እውነቱ እንዲናገር እናደርግ። የምርህን ነው? ደግሞ ስናደርገው ብንል የት እንዴት ነው የምናደርገው? የት እንዴት ምናምን የሚለውን ነገር ለኔ ተይው። አንቺ ብቻ መስማማትሽን ግለጪልኝ። ተስማምቻለሁ። ኦኬ ሱቅ መሄድ ፈልጌ ነበር አታካሄደኝም እና ለምን ብቻሽን አትሄጂም ብቻዬን መሄድ እችላለሁ ግን ካንተ ጋር ብሄድ ምን ችግር አለው? እኔ እንደ ባለፈ አይነት ነገር በፍጹም አልፈልግም እኔም ለዛ አልነበረም የፈለግኩ ማስታወስና ለማስታወስን ለማረጋገጥ ነበር ፈተናውን ደግሞ አልፈዋል ምንም እንደማታስታውስ አውቃለሁ ማለት በበፊት ማንነቴ ከአንቺ ጋር መተኛ ትፈልግ ነበር ሁሌ ነበር የምታስቸግረኝ ወይኔ ራሴን በጣም እንደጠላው እያደረግሽ ነው። ቆይ ምን አይነት ግብረ ገብ የጎደለኝ ሰው ነበርኩ? ሞኬ፣ ያ ያለፈ ማንነት እኮ ነው። አሁን ሙሉ ለሙሉ ሌላ ሰው ሆናል። አሁን ሱቅ አንሄድም? እኔ ግን አንቺ ላለማስከፋት ብዬ ነው እንጂ የትም መሄድ አልፈልግም። ካልፈለግ ይቅር በቃ። እኔ እኮ እዚህ ቤት ስላለው ተመስገን ስለሚባል ልጅ ምነግረ ነገር ስለነበረኝ ነው። ስለ ተመስገን ምን ልነግርኝ ነበር? ሱቅ ብንሄድ ነበራ ምነግረህ ያው አንተ ግን ስላልፈለግክ ምንም ማድረግ አልችልም ይቀራል እሺ በቃ ችግር የለውም መሄድ እንችላለን እሺ እንሄድ ወዴት ነው ከሙኬ ጋር ሱቅ ልንሄድ ነበር ሱቅ ለመሄድ እሱ ምን ያደርግል ሻል ብቻ አይሻልሽም እንዴ ኧረ ችግር የለውም ደግሞ ስለተመስገን የምነግር ነገር አለ ብላኛለች ስለተመስገን ስለተመስገን ደግሞ ምንድነው የምነግርህ ኧረ ዝም ብሎ ነው እሱ ምን እነግረዋለሁ ኧረ እኔ ዝም ብዬ አይደለም ሱቅ እንሄድ በዛውም ስለተመስገን እነግርሃለሁ ብላኛለች በቃ ምንም የምነግረው ነገር የለኝም። ሱቅ እንዲያካሄደኝ ብቻ ነበር እንደዚህ ያልኩት። ያ ተጫማለቂ እሱ እያሸራለም ከንጭ ጋር ሱቅ የሚሄደው አትሰናበጂም? መልካም መንገድ ተመስገን። ካስከፋዎች ይቅርታ። አላስከፋኝም፣ ሂድ ታዲያ ለምን ቀና ብለሽ አትተኝም? እንግዲህ አትሟዘዝብኝ። ቆይ እያየሽ፣ ምን መሰናበታችንማ። እባክህ ተመስገን ውጣ። እጅ ያለው ከፈለግሽኝ፣ ግን ነው ጠብቅሻለሁ። ህይወትህን ቀጥል። አልደውልልህም። እሺ ቻው።

እኔ ከብድ ጋር አላወራም። ለእኔም ለአንተ የሚጠቅም ነገር እሺ፣ የሚጠቅም ነገር ከሆነ እዚሁ አውራኝ። እዚህማ? ይሆን ሌላ ቦታ እናወራ። የት ነው የሚመችህ? እኔ ክፍል ገብተን እናወራ። ምን ድል ነበርሽ? አላስተፍተሽ ነበርኩ። ወዴት ልትሄጂ ነው ምን አይነት ጥያቄ ነው? አይ እንደው ማወቅ ፈልጌ ነው። አብርሽ እንዴ ወደ ሳሎን ነው። ሳሎን ምን ታደርጊያለሽ? ያምሻል። ድርዛ አንቺ ምን እየሆንሽ ነው? ነው አንድ ምላክሽ ነገር አለ። ሳሎን ትነግኛለሽ። አይ እኔ እዚህ ነው ለነግርሽ የምፈልገው። አይ እንግዳ ተጨማለቂ ያሳልፊ። እ ማለፋት ችም። ለምን ማለፍ የማልችለው እህቴ? ይቅርታ አድርጊልኝ። ለምኑ እስከዛሬ ለደበኩሽ በሙሉ ይቅር ብዬሻለሁ። አሁን አሳልፊ። አንቺ አንቀሸቀሸሽ እጄ ለእዛ ጭቁን ሳበዛሽው። እንዴ መኮንን፣ አሁን እዚህ ጋ ነበር እንዴ! ነበር እንዴ? አሁን እዚህ ጋ ነበረ። ይቺ ናታ፣ መኮንን ጠፋ ብለ መጭሆ እኔ ደግሞ ምን መጣ ብዬ አስደነገጣችሁኝ። እማዬ መኮንን አይተሽዋል? አላየሁትም። የመኝታ ክፍሉ ነው የሆነ ይሄዳል እንዴ አሁን ማ አልጠጣ። ስገባ እኮ እዚጋ ነበር። እሺ፣ ለማንኛውም ውስጥ ልየው። ሰማኛላ አንድ ነገር ተፍሽላለሁ ብትል፣ እገላለሽ። ልቀቀኛ! ን ትረገምክ። ሰው መግደል ለእኔ ብርቅ አይደለም። ነፍሰ ገሬንኝ እያልከኝ ነው? አይ እገላለሁ እያልኩ ነው። ይድናም ይፈራ እናስፈራለ። ባትፈራኝም እገላለሁ። እንዴ በዚህ ቅስፋት የት ሄዶ ነው እንዴ ከሰውነት ጋርም የለም። እሺ ቆየት ሄድ ይባላል ሚላት፣ ተረጋጊ። እዚህ ምን ታደርጋለህ? ከዚህ ቤት እኮ አልወጣም። ይች ልጅ በቃ መጮህ ብቻ ሆነ ዘንድሮ ስራዋ።

ውስጥ ማን አለ? ሰዓት ልፈልገው ብለው ታለች። እማዬ ብቻ አንቺ አለችው። ማዘር፣ እንደምንም አድርገን ከዛ ሳሎን ዞር ማድረግ አለብን። ቆይ ዞር ባደርግልስ፣ እንዴት ይዘው ልትወጣ ነው? ለካ እሱም አለ። እንደዛ ከሆነ እኔ አንድ ሀሳብ አለኝ። ምንድነው? እማዬ የለም። ቆየት የት ፈለግሽው? ያልፈለግኩበት ቦታ የለም። ግን ሞኬ የለም ወይ አሁን ቆየት ገባ ይባላል፣ አላውቅም። እኔ ግን በጣም ጨንቁኛል። አይዞሽ ልጅ አትጨነቂ፣ ይገኛል። እማዬኔ ሞኬን ጥቼ መኖር አልችልም። ምን ነው ምን ብዙ እቃ ስለምትይዝ ትልቅ ሻንጣ ነው የፈለገችው ለዛ ነው እሺ ውስጡ የነበረውን እቃይታለች አስቀምጨዋለሁ ውስጥ ነው እሺ እ እንዴ አዎ ብይሻለሁ ታዲያ ባዶ ከሆነ ለምን ደምትታገ ምንድን ነው ለምን አይን ሰውዬ በሻንጣ ይዘህ ነው አንወጣው ይሄን የሚያክል ሰውዬ እንዴት ነው በሻንጣ ይዘህ ነው አንወጣው? እኛ ቤት በጣም ትልቅ ሻንጣ አለ፣ ሰው ሊያስገባ የሚችል ። አዎ በደንብ ያስገባል። እንደውም ቆይ ላሳየ። እንትን እኮ ነው የኔ ልብሶች አሉት። የምን ልብስ? የኔ ልብስ። እሱንም እኮ ፈልገዋለሁ ብላኛለች። ሌላ ነስ ያለሽ ሻንጣ ሰጥሻለ። እሱ የሞኬ ነው፣ ሊፈልገው ይችላል። አስገቢ፣ ለትንሽ ቀን እኮ ነው፣ ከዛ ትመልስልኛለች። ሜላት፣ ሞኬ ካልፈቀደ አይሆንም። እንዲሁም ዛሬ ትመልሳለች። በቃ ቆይ ክፍለ ሀገር ልትሄድ አላልሽም እንዴ? እነሆ ምን እላታለሁ? እሺ አላቅም። አሁን አትጨቃጨቂ ለራሴ እኔም ሞኬ ጠፍቶብኝ ተጨንቅያለሁ። ለምን ተመለስሽ ሳያት ገገመች። ምን ብላ? ይሄን የሚያህል ሻንጣ ጅም ትንሽ ቀይሪ ብላ። ዛሬ ምን አይነት የተረገመ ቀን ነው? ታፍኖ እንዳይሞት በቃ ከሻንጣ ውስጥ እናውጣው። ቆይሽ፣ ምንድን ነው ማድረግ ያለብን? ወይ ካልሆነ እዚሁ አስጠንቅቀን እንልቀቀው። በቃ በደንብ ካላስፈራራ ነው በቃ አለቀልን ማለት። በዚህ ሁኔታ እማዬ ወይ ሳያት ብታገኘን ምን እንደሚፈጠር አስበውል። ቆይ ግን እህትሽን ትፈሪያታለሽ? እ አልፈራትም። ግን ደግሞ ከብራት አለው። እኔ አለሁልሽ። እሺ፣ እንዳትፈሪያት ግን ግን ምን ትወደኛለ ይጠረጠር ያለሽ እያሳፍርሽ እሻውን ከሻንጣ እናጣ። እሻው ምንድንነው ማረገው? ቆይ ሽት ብዬ ነው የምፈልገው። ሙኬ ሳት ሳትነግረኝ ብቻ የት ነው ጥለከኝ ሄድገው? በዛ ላይ ሁሉንም ነገር ረስቶታል። ምንም ነገር አያስታውስም ምንም ነገር እንደማስታውስ እያወኩኝ ብቻውን መቶ አልነበረም። ጥፋተኛ ነኝ ሳያት። ጥፋተኛ ነሽ፣ ጥፋተኛ ነሽ። ወይኔ አምላክ! ቆይ እንዴ፣ የሙኬ ሰዓት ማለት ያለምንም ምክንያት እዚህ አውርቅም። በጣም የሚወደው የሚሰስተው ሰዓት እኮ ነው። በፍጹም እራሱ አድርጎት አያውቅም። እሺ እዚህ ምን ያደርጋል? እማዬ እማዬ፣ ምንድን ነው ሰዓት የሚያስጮሽ? ልብሴ መቀየር አልችልም እንዴ እማዬ? ይሄ ሞኬ ሰዓት ነው። እዚህ ጋር ነው ያገኘሁት እና ለዚህኔ ነው የጮሹ። እማዬ፣ ይሄ እኮ ሞኬ በጣም የሚወደው ሰዓቱ ነው። በፍጹም ሊያደርገው እንኳን አይፈልግም፣ ይሳሳለታል። ደግሞ ያለ ምክንያት እዚህ ጋር ወድቆ አይገኝም። እና ምን ተፈጥሮ ሊሆን ይችላል በግድ በጉልበት ወስደውታል ማለት ነው። እናማ አላውቅም ብቻ ሞኪም በግድ በጉልበት አፍ ነው የወሰዱት። ቆይ ሚላትስ ሚላት ሚላት?